ሰላም ሰላም ውድ እና የተከበራችሁ ውድ ቻና ላይ ቤተሰብ እንዴት ናችሁ? ዳና ናችሁ ወይ? ዳና ነኝ እግዚአብሔር ይመስገን አላችሁ አለው እግዚአብሔር ይመስገን። እንዴት ናችሁ? ቆይታ ሁሉ ሰላም። እኔ የምላችሁት ማለት ነው አሁን አብርሽ እሱ ላይ አደለም የተጀመረው ፍቅረኛው ጋር አሳልፋችሁ እግዚአብሔር ለእኛ ካለ ያ ሰው ተለማለያየት አይቀረም እሱ እንደ ሰው አሳልፏል እንደ ሰው አፋቅሯታል ለምናምን አላቅም ሶ አሁን በቃ ትተዋል። ሶ እግዚአብሔር ለሱ ያሰበው እና እሱ ያለው ህይወት እየኖረ ነው አይደል እንዴ እና ገብታችሁ አሁን ፎቶ በየቦታው ሱ አሁን የራሱ የሆነው ለራሱ የሆነው ህይወት አለ እየኖረ ነው ሶ ስለዚህ ታው ቢዶ እና አሁን አንቺ ቁጭ ብለሽ ጠበቄ የነጽ የተብያው ማለት ነው። እንዴት እንዴት ነው ነገሩ ግን? የሚሄዳለ ለምንድ ነው የማጣ ሁሉ እንቀበላለን የምትሉት እናንተ ሰዎች? ግን በጣም ምነው የምትገርሙኝ እኮ እንዴ አንድ ለምሳሌ ከዚህ በፊት ፍቅረኛ ሆኖ ተለያይቶ ከሆነ ያ የተለያየ ሰው ጋር ደግሞ ሌላ ሴት መታ ወይ አብሮ ከሆነች ያ ሴት ደግሞ ተጣሊታ ወይ የሆነ ነገር ሆና ብትለያይ በቃ ከዚህ በፊት የታውኮት ልጅቷ ጀምር ጀምር ባለፈው፣ እናቴ ለምንድ ነው ግን ሚዲያ ያለው ሰው አስመሳይ ነው? በቃ አብርሽንና ፍቅርን ባለፈው፣ በቃ እናንተ አብሮ ሆኖ ሆኖ አላችሁ፣ አብራችሁ ካልሆናችሁ ትላላችሁ፣ ደግሞ ማለት ነው። የሆነ ሰው ተጣልቶ ከተለያየ በኋላ የሆነ ነገር ሲፈጠር ማለ ከዚህ በፊት የነበራች ምስትል ማግባት ፈልጎ ነው፣ ከዚህ በፊት የነበራች ፍቅረኛ ጋር መሆኑ ፈልጎ ነው ትላላችሁ። ሶ ስለዚህ እሱ አሳልፎ ወደ ፎቶ እንደ ሰው ተነስቷል፣ እንደ ሰው አሳልፏል፣ እንደ ሰው ወዷት። ሶ እግዚአብሔር ለሱ አይደለም አላለም፣ ለሱ ነው አንተ አላለም አላለም። ሶ መኖር አይችልም ፎቶ እንደ አሁን እሱ እግዚአብሔር ለሱ በቃ ያሰበ ህይወት እየኖረ ነው። ስለዚህ ለምንድን ነው ትነው በቃ የማሁን ወሬ ምታወሩት? እሱ ደብቆ ምስጢር ወጣ ናጭ ናጭ ናጭ ምን ትነው ናጭ ምን፣ ወዴት ወዴት ነው የምትሄዱት? ግን ተዉ እንጂ እንዴ፣ እንዴ፣ ሰው በቃ አሁን ለምሳሌ በቃ እስቲ ሁነት ሁነት እንናውራ በነ የመጀመሪያ መጀመሪያ ከልጅነት ጀምረን ያወሩን ፍቅረኛ ጋ ያለነው ያለነውኛ ሴቶችስ ወንዶችስ እንደዛ ነው ማንም መጀመሪያ ያወራው ወንዶች ጋር እግዚአብሔር ምናልባት እግዚአብሔር የፈቀደ ሰው እግዚአብሔር ላንቺ ያልኩት እና ላንቺ ላንተ ያሰብኩት ይሄ ነው ብሎ የፈቀደ ሰው ነው እስከ ልጅነት ጀምሮ ያሳላ ፍቅረኛ ጋር ብሮ መሆን የምችለው ሶ እግዚአብሔር ካልፈቀደ ማንም ሰው ሊሆን አይችልም ስለዚህ ምንድን ነው በየቦታ ሁሉ ፎቶ አምታችሁ ይሄ ክላይ እንደዚህ ሆኗል ይሄ ክላይ እንደዚህ ሆኗል ምናምን ምናምን የምትሉት እንድለሽ ተው እንጂ እንድህ ሙንኳን አሳለፋ አሳለፈው ልማቃት ይቶዋል። አሁን ኤክስ ነሽ። አሁን እሷ እንዴ፣ አንቺ ህይወትሽ እየኖረ ነው ያለው። ሲልክ ነው አው ሰዎች ቀራችሁ ነው። ልጅ እየኖረ ነው ህይወታ ህይወቱን አትበጥብጡ። ካላስ በተረፋ ቤተሰብ ደህና ዋሉ እና ቤተሰብ እንትን ሰብስክራይ ያረጋችሁ ቤተሰብ ሆኖልኝ ይላቸዋሉ። የደውል ምልክቱ እንጫ ነው። ሰብስክራይ ያረጋችሁ የደውል ምልክቱ እንጫ ነው። ቤተሰብ ሆኖልኝ እና ወዳችኋለሁ። ባላችሁበት ቦታ ሰላማችሁ ይብዛ እና እኝኛ ትባሉ ካላስ በይ